እነሱ የሚያምኑበት አንድ ነገር ነው። ያም ጸረ ኢትዮጵያዊነት፣ ጸረ ክርስትና፣ ጸረ ክርስቶስነት የጸረ ክርስቶስ ማህበር ናቸው። የሚያምኑበት ቋሚ ነገር የላቸውም። እንዲህ ብሎ ሰማዕትነት የለም። ገድላቶቻቸው ውስጥ የጻፏቸው ቃለ እግዚአብሔሮች የተቀዱት ታሪኮቹ ራሳቸው የተቀዱት ከተለያዩ ገድላት ነው። ለመሆኑ አንድ ሴት ተደፍራ ከመጣች ራስሽን ግደይ ትባላለች። ይሄ የጤነኛ ነገር ይመስላችኋል? እስቲ ማን ነው እንደዚህ አይነት ሰማዕትነት ፈጽሞ እንደ ቅድስና የተቆጠረለት? ማን ነው አጼ ዘራ ያቆብ ነው እጅግ በጣም ጤነኛ አመለካከት ያለው እንጂ እነርሱ ሊሆኑ አይችሉም። አንድ አስተያየት መስጫ ላይ አንድ ሰው ምን ብሎ ጽፎልኛል መሰላችሁ? እነዚህ ሰዎች ላመኑበት ነገር ሞተዋልና ሰማዕታት ናቸው ብሎኛልና ሰማዕትነት ምንድን ነው? ምንድን ነው እነኚህ ሰዎች ያመኑበት? ስንል ምንም ቋሚ ነገር አናይም። የሆነ ቦታ ላይ እናምነዋለን ያሉትን በሌላ ገጽ ላይ ደግሞ መልሰው ያፈርሱታል። እንደዛ አድርገው ያላፈርሱትንም ነገር የለም። ለምሳሌ የሆነ ቦታ ላይ ስታነቡ እንግዲህ የዚህ የፕሮፌሰር ጌታቸው ኃይሌ መጽሐፍ ላይ ደቂቀ ስጢፋ ምን ሲሉ ታገኟቸዋላችሁ? አንዱ ገጽ ላይ መነኮሳት ደሃ መሆን አለባቸው፣ ለምን ንብረት ያፈራሉ፣ ለምን ከአንድ በላይ ልብሱ ይኖራቸዋል ወዘተ ሲሉ ይኖሩና በሌላኛው ገጽ ላይ ደግሞ ስትሄዱ ምን ይላሉ ደግሞ? የድህነት ስሩ ግጭት ነው፣ የእግዚአብሔር ምሕረት እንዲወርድልን መስራት አለብን ብለው እንደገና ድህነትን ለማሸነፍ ምርት ለማምረት በነፋስ የሚሰራ ወፍጮ ለመስራት፣ በውሃ የሚሰራ ወፍጮ ለመስራት፣ ወይ ሰረገላ ለመስራት ወዘተ እያሉ ደግሞ ግልብጥ ብለው ብልጽግናን ሲሰብኩ ታገኟቸዋላችሁና በወቅቱ የነበረውን መነኩሴና ህዝበ ክርስቲያኑን በጥቅሉ ድሃ በመሆንም ድሃ ባለመሆንም በሁለቱም ነበር የሚከሱትና የሚያምኑበት ቋሚ ነገር የላቸው። እንዲህ ብሎ ሰማትነት የለም። ይሄ ነገር ፈላጊነት ሞትን የማሽተት ባህሪ ነው እንጂ እምነት አይደለም፣ አቋም አይደለም። አቋም አይቀያየርም። ስለ መቤታችን ለመስገድ ስለ መስገድና ስላ የሆነ ቦታ ላይ አንሰግድን ብለው ሲከራከሩታዩና ገር አቡነ ዝራ ላይ ደግሞ ሄዱና አንሰግዳለን ብለው ደግሞ ያላችሁ እና ምንድነው ይሄ? እነዚህ ሰማዕታት አይደሉም። ምንም የሚያምኑትም ነገር የለም። እውነተኛ ታሪክ እንዳልጻፉ በገድል ተብያቸው ውስጥ በዚህ ማየትም ትችላላችሁ። እነሱ የሚያምኑበት አንድ ነገር ነው ያውም፣ ጸረ ኢትዮጵያዊነት። አለቀ። ጸረ ክርስትና፣ ጸረ ክርስቶስነት፣ የጸረ ክርስቶስ ማህበር ናቸው። ሞትን ይወዳሉ። ለኢትዮጵያ ሕዝብ ሞትን ይመኛሉ። እዚህ ጋር አሁን ለአማራው፣ ለትግሬው፣ ለጉራጌው ለኦሮሞው አይደለም፣ ለሁሉም ሞትን ይመኛሉ። የደቂቃ እስጢፋ ማህበር የሞት ማህበር ነበረ። ዴፍ ከልት፣ በተለይም ደግሞ በደንብ የሚገልጸው ቃል ምንድን ነበር መሰላችሁ? በእንግሊዝኛው ስዊሳይዳል ከልት ነበረ እንጂ የሃይማኖት ሰዎች ማህበር አይደለም። እርማችሁን አውጡ። ስዊሳይዳል ከልት ራስን መግደልን ሞትን የሚያንቆለጳብስ የጨለማ ማህበር ነበረ። ይሄ እንግዲህ እጅግ አደገኛ። ለምሳሌ አንዳንድ ሰዎች ኢትዮጵያ ውስጥ ከመኖር መሞት ይሻላል ምናምን የሚሉ አይነት እንደው አውቀውም ሳያውቁትም እንደዛ የሚናገሩ ሰዎች አሉ። እጅግ የሚያማርሩ እና ያንን ከልባቸው የሚያምኑበትና የዛ አስተሳሰብ ኦሪጂናል አፍላቂዎች የሆኑ ሰዎች ናቸው ደቂቀ እስጢፋኖሶች። ማለት በቃ ኢትዮጵያን ጨለማ ሲኦል አድርገን እንድንስላትና እንደዛ እንድትሆን የሚፈልጉ ጨለምተኞች የዱምስ ዴይ ከልት ናቸው ደቂቀ እስጢፋ ማለት ለራሳቸውም ለሌላውም ነው የሚመኙት፣ ሞትን። ሌላውን ገድለው እነሱ መኖር አይደለም የሚመኙት። የሚገርማችሁ ነገር ሞት ይወዳሉ፣ እነሱ ራሳቸው መሞት ያምራቸዋል። የህይወት ጥሪያቸው ከላይ ከላይ ንስሐ፣ ምናምን ምናምን ስብከት ይመስላል። እሱ ማስመሰያ ጽሁፍ ነው። እንደውም እዚህ ጋር አንድ ነገር ልጥቀስላችሁ እና ገድላቶቻቸው ውስጥ የጻፏቸው ቃለ እግዚአብሔሮች የተቀዱት ታሪኮቹ ራሳቸው የተቀዱት ከተለያዩ ገድላት ነው እኔ አሁን ክርስቲያናዊ የሚመስሉ ጽሁፎች ያሉባቸውን የገድሎቻቸውን ገጾች ከፕሮፌሰር ጌታቸው ኃይሌ መጽሐፍት ላይ ገጽ በገጽ እየወሰድኩ ይሄኛው ከአቡነ እንጦንስ ገድል ላይ የተወሰደ ነው፣ ይሄኛው ከአቡነ በጸሎተ ሚካኤል ገድል ላይ የተወሰደ ነው፣ ይሄኛው ከአቡነ የወስጣጤዎስ ገድል ላይ የተወሰደ ነው እያልኩ ልተነትንላችሁ ሁሉ እችላለሁ፣ ግን አያስፈልግም። ክርስቲያናዊ ለዛ ያላቸውን ስብከቶች የወሰዱት ከሌሎች ገድላት ላይ ነው፣ ኮፒ አድርገው ነው። ከዛ ውጭ ግን የእነሱን ድርጊቶች የሚጽፉባቸውን ቦታ ስታዩ እጅግ የሚያስደነግጡ አይን ያወጡ ደጋረ ግን የሚሉ የሚመስሉ የጥፋት ታሪኮቻቸውን ነው የጻፉት፣ እና በቀጥታ ቃል የእነሱ መልእክት ቢቀመጥ ኑ አብረን እንሙት ነው። ሌላ ምንም ነገር የለውም። ደፍ ከልት ናቸው፣ ስዊሳይዳል ከልት ናቸው፣ ጄኖሳይደሮች ናቸው። ላልሹ ማስረጃ አለሽ ወይ ካላችሁኝ፣ አዎ፣ እዚሁ ገድላቶቻቸው ውስጥ አሉ። ገደሎቻቸው ውስጥ ብለው ይሻለኛል፣ ገድላቸው እስከምለው ራሳቸው ገደል ገብተው ሌላውንም ገደል የሚከቱበት ስራቸው የተጻፈበት ጽሁፋቸው ውስጥ ነው በደንብ አለ። በገዛ ራሳቸው እንዳረጋገጡት ደቂቀ እስጢፋ ለራሳቸውም ሆነ ለሌላው ወደ እነርሱ ለሚመጣው ሰው ራስን መግደል ያለማምዱ ነበር። ያንን የሚያስደርጉት ደግሞ ማለትም ሰዎች ራሳቸውን እንዲገድሉ የሚያደርጉት ደግሞ በጣም የሚወዱት አንድ ዘዴያቸው ምንድን ነው? እነዛ ሰዎች በራሳቸው ላይ ዘግተው እህል ውሃ ትተው፣ እስኪ ሞቱ ድረስ እንዲጾሙ በፈቃዳቸው። ይሄ እንግዲህ በፈቃድ ሲባል አንዳንድ ጊዜ ፍሪ ዊል የምንለው ነገር ማኒፕሌሽን ሊኖረው ይችላል፣ ብሬን ዋሽድ ሊሆን ይችላል። አንድ ሰው ያንን በማድረግ ጽድቅ እንደሚያገኝ እንዲመስለው ሊያደርጉም ይችላሉ። አለዚያም አእምሮውን በሆነ ዊችክራፍት በሆነ ጥንቆላዊ ዘዴ ተቆጣጥረውትም ሊሆን ይችላል ሰው እንዴት በፈቃዱ ራሱ በራሱ ላይ ዘግቶ አስር ቀን አስራ አንድ ቀን ምግብ ራሱን ከልክሎ አይኑ እያየ እንዲሞት ራሱን በራሱ እንደሚያደርግ ነው። ይሄንን ያደርጉ እንደነበረ ገድለ አበው ወአኃው በሚለው መጽሐፋቸው ላይ በግልጽ ጽፈውታል። ገጽ 212 ላይ ፍሬ ክርስቶስ የተባለ የደቂቀ እስጢፋ አባል ከንጉሱ ከአጼ ዘርዓ ያዕቆብ ጋር እንዲህ ሲከራከር ማንበብ ይቻላል። ከመጽሐፉ ላይ ነው ማነብላችሁ አሁን፣ ከራሳቸው ከፕሮፌሰር ጌታቸው ኃይሌ ከተረጎሙት መጽሐፍ ላይ ከዚያ ንጉሱ ከመጽሐፍ ባላገኘኸው በመዘጋት ማለትም በራስ ላይ ዘግቶ በመራብ ነፍስ ለምን ትገድላለህ? አለው ይላል። ፍሬ ክርስቶስን አጼ ዘርዓ ያዕቆብ ነው እንግዲህ የሚጠይቀው። ተገቢ ጥያቄ ነው። ያ ወንድም እኔ ነፍስ አድናለሁ እንጂ አልገድልም አለ። ደቂቀ እስጢፋኖስ ነው እንግዲህ ይሄ ወንድም ተብዬው። እኔ ነፍስ አድናለሁ እንጂ አልገድልም፣ የምትገድልስ አንተ ነህ እነዚህን በእህልም በውሃም የተቀበላቸው በገዳሙ ያኖራቸው ከቤቱ ጥላ ያሳደራቸው ሰው ቤቱ ይመዝበር፣ ንብረቱ ይጥፋ፣ የቀበሌው ርስትም ለባዳ ይሁን፣ በእርሱ ዘንድ የተገኙበትም ሰው እነርሱን በመግደል እሱ ይጀምር፣ እምቢ ካለ እርሱንም ከእነርሱ ጋር ይግደሉት ብለህ አወጅክ። ስለ መበለቶችም ከተገኙበት ወደ አንተ እንዲያመጧቸውና ወታደሮችህና መነኩሴዎች በላካቸው ጊዜ ሲያገኟቸው እንዲሰግዱልህ የመምህራቸውን ስም እንዲሰድቡ ይጠይቋቸዋል እምቢ ሲሉና በሃይማኖታቸው ሲጸኑ ባሮቻቸው ድንግልናቸውን እንዲያጠፉባቸውና ቅድስናቸውን እንዲያረክሱባቸው ያዟቸዋል። እንግዲህ የአጼ ዘርዓ ያዕቆብ ወታደሮች ሴት መነኮሳትን እንደሚደፍሩ ማለት ነው፣ ድንግልናቸው እንደሚያጠፉባቸው። ለእግዚአብሔር መጠመድ የሚፈልጉትን ህፃናትም ከቅዱሳን አባቶቻቸው መሀል ይወስዷቸውና ከብት እረኞችና በቅሎ ያዦች ያደርጓቸዋል። በዚህ ምክንያት እያለቀሱ ወደ እኛ ይመጡና እንድንሞት ፍቀዱልን ይሉናል። ስለዚህ እኔም ወንድሞቼም እንፈቅድላቸዋለን። ምክንያቱም መጽሐፍት ከመራር ህይወት ሞት ይሻላል እንደሚሉ እናውቃለን። ከሌላ ቦታም ምስጋናዬ ከሚጠፋብኝ መሞት ይሻለኛል ይላል። በገዳም ያሉ ቅዱሳንም ይህን ያደርጉታል አለው። አይገርማችሁም? የተደፈሩ ሴቶች ወይም ደግሞ ከገዳም ወጥተው በቅሎ ጠባቂ፣ ከብት ጠባቂ እንዲሆኑ የተደረጉ ህፃናት እንግዲህ ተደርገውም ከሆነ በአጼ ዘርዓ ያዕቆብ ወታደሮች ማለት ነው። እንግዲህ ተደርገው ከሆነ ወደ ደቂቀ እስጢፋኖስ ሲመጡ እንድንሞት ፍቀዱልን ነው የሚሏቸው፣ እያለቀሱ እነሱ ደግሞ እንዲሞቱ ይፈቅዱላቸዋል። በጣም ያሳዝናል። ራሳቸውን ራሳቸው እንዲገሉ ያደርጓቸዋል ማለት እኮ ነው። ኑሮ መደረሽ አዎ ሞጂ ይሏታል ማለት ነው። እንዲህ አይነት ቅድስና የለም። ህፃናትን በቅሎ ጠባቂ ያደረጓችሁ፣ አዎ ሞቱ፣ ራሳችሁን ገድላችሁ ይሏቸዋል ማለት ነው። እህል ውሃ አቁመው በራሳቸው ጊዜ መሞት፣ ይህንን እንዲያደርጉ ነበረ የሚመክሯቸው። ከብስ ጠባቂ ስለተደረጉ ብቻ። ለመሆኑ አንድ ሴት ተደፍራ ከመጣች ራሽን ግደይ ትባላለች። እኔ ይሄ የጤነኛ ነገር ይመስላችኋል? ስታስቡት ይሄ የምስጢር ማህበራት ስራ ነው። በነገራችን ላይ ቅርብ ጊዜ እንደውም አንድ ታሪክ ወጥቷል በዜና በኬንያ አንድ ፓስተር ፖል መኬንዚ የሚባል ስሙን ካልተሳሳትኩ፣ ከ አራት መቶ በላይ ተከታዮቹን ይህች ዓለም ተበላሽታለች፣ ማስናለች፣ የዚህች ዓለም ኑሮ ምንም አያደርግላችሁም፣ እህል ውሃ ቁሙና ጾም እየጾማችሁ ወደ ኢየሱስ ብትሄዱ ይሻላችኋል፣ ሙቱ ብሎ መክሮ ከ አራት መቶ በላይ ኬንያውያን እንዲሞቱ አድርጓል። በቅርብ ጊዜ ነው ከሁለት ከሶስት ወር በፊት ቢሆን ነው ቢበዛ ያ ማለት ነው። እንግዲህ ደቂቀ እስጢፋኖስ ማለት እንደዛ ናቸው። እንዲህ ያሉ ቡድኖች ዱምስ ደይ ከልት ወይም ማስ ሪሊጂየስ ከልት። ሪሊጂስ ሱሳይድ በተለያየ ስም ይጠራሉ። እንደዚህ እየተባሉ ነው የሚጠሩት። እንግዲህ እና በዚህ በኬንያ ቡድን ውስጥ ህጻናትም ነበሩበት። ህጻናት ደግሞ እስከሆነ ጊዜ ድረስ ይጾሙና ከዚያ በኋላ ምግብ አምጪ እማዬ ወይ አባዬ ብለው ሊያለቅሱ ይችላሉ። ያለቅሳሉም ደግሞ እና እጅግ ሆድ ያባባሉ። እና እነዚህ ኬንያውያን ሲያስቸግሯቸው ምንድን ነበር ያደረጉት? እያፈኑ ነበር ልጆቻቸውን የገደሏቸው። ለምን ወደ ኢየሱስ የሚያደርጉትን ጉዞ እንዳያቋርጧቸው ማለት ነው። እንዲህ አድርጎ እንግዲህ የሰውን አእምሮ መቆጣጠር ይቻላል ማለት ነው። በሰይጣናዊ ኃይል ጥንቆላዊ ኃይል ከሌለ በስተቀር የጨለማ ህብረተሰቦችን አሰራር ካልኮረጁ በስተቀር እንዲህ አይነት ነገር ማድረግ አይቻልም። በነገራችን ላይ እና ኬንያ እስካሁን ከድንጋጤዋ አልወጣችም። መንግስትም እነዚህ ኬንያውያን ለዚህ አደጋ እስኪደርሱ ድረስ እንዴት ነው የትኛውም አካል ያላስተዋለው የቱ ጋ ነው ሲስተማችን ፌል ያደረገው ብሎ አዝኖ ህዝቡን ይቅርታ ጠይቋል። ደቂቀ እስጢፋ ማለት እንግዲህ እንደዚህ አይነት ቡድኖች ነበሩ፣ ሴቶችና ህጻናትን እንዲነበር እንዲሞቱ የሚያደርጓቸው ለራሳቸውም ጭምር ሴቶችና ህጻናትን ብቻ ሳይሆን ራሳቸው ወንዶቹ የደቂቀ እስጢፋኖስ አባላት እንደ አመራር የሚቆጠሩትም ሳይቀሩ ምናልባት ደቂቀ አባ እስጢፋ ወይም ደግሞ አባ በከረዙን ላያደርጉት ይችላሉ። ሌሎቹ ግን ፕሮሚነንት የሚባሉት ዋና ዋና የሚባሉት የእንቅስቃሴያቸው መሪዎች በራሳቸው በገድላቶቻቸው ሲቀበጣጥሩልን እንደሚታየው ማለት ነው በእንቅስቃሴያቸው ተስፋ ሲቆርጡ፣ ምክንያቱም መጨረሻ ላይ ህንፍርሽፍሽ ገጥሟቸው ነበረ። ማህበራቸው ተበታትኖባቸው ነበር እና ምንድን ነው የሚባለው፣ ባካረጉባቸው አንዳንዶቹ እየወጡ ማህበሩን እየለቀቁ ሲሄዱባቸው ወደ ዓለማዊ ኑሮ እየተቀላቀሉ የራሳቸው ኑሮ እየመሰረቱ ትዳር መስርተው ከነሱ ርቀው ሲኖሩባቸው እየተከታተሏቸው እንዲመለሱ የወተውቱ ነበርና፣ በዚያ እዚያ ወቅት ላይ ደግሞ ፐርሲኪዩሽኑ ማለትም፣ አንድ ሰው እነዚህን የተረገሙ ቡድኖች እንዳያስጠጋቸው ብሎ አጼ ዘርዓ ያዕቆብ ያወጀው ከህዝቡ ሁሉ ሲያስገልላቸው፣ ተስፋ የመቁረጥ ስሜት ሲሰማቸው፣ እንግዲህ አብዮታቸው ግቡን እንዳልመታ ሲሰማቸው ማለት ነው ምንድ ነበር የሚያደርጉት? በር ላያቸው ላይ ዘጉና ምግብና ውሃ ይተዋሉ። ከዚያ በአስረኛው ቀን በአስራ አንደኛው ቀን ይሞታሉ። ይሄንን ታሪካቸውን ነው ሰማዕትነት ብለው የጻፉት። እንግዲህ ፕሮፌሰር ጌታቸው ኃይሌ መጽሐፍ ላይ አንብቡት ፈልጋችሁ። እንዲህ አይነት ጻድቃን ሰማዕታት አሉ እንዴ? ቅዱስ ጊዮርጊስ የሞተው እንደዛ ነው እንዴ? የሞተውም አይባልም፣ እሱ ሰማዕትነቱን የፈጸመው እንበል። ቅድስት አርሴማ ሰማዕትነት የፈጸመችው እንደዛ ነው እንዴ? የአድዋ አርበኞች ጀግኖች ሰማዕትነት የፈጸሙት እንደዛ ነው? እስቲ ማን ነው እንደዚህ አይነት ሰማዕትነት ፈጽሞ እንደ ቅድስና የተቆጠረለት ማን ነው? የሚገርመው ይህን የሚያደርጉት እንግዲህ ደቂቀ እስጢፋኖስ ከአጼ ዘራ ያቆብ ዘመን ጨለማነት የተነሳ ተስፋ በመቁረጥ በቃ ከማይረባ ሕይወት ኢትዮጵያ ውስጥ መሞት ይሻላል የሚባለውን አይነት አቋም በመያዝ ከንጉሱ ጭካኔ የተነሳ ከደረሰባቸው አካላዊ መሰቃየት የተነሳ እንደ ቋንጃቸው ተመዞ ሲሰቃዩ ከሚኖሩ በራሳቸው ጊዜ ሞትን ባለመፍራት ምግብ በማቆም ማስ ሲዩሳይድ በመፈጸም ሊገላገሉ እንደሚችሉ እንደዛ ነበር። ቆራጣ የምትባል ደሴት ላይ እንግዲህ እነሱ እንደሚያወሩት ማለት ነው፣ አፍንጫቸው ተቆርጦ፣ ምላሳቸው ተቆርጦ፣ ቋንጃቸው ተመዞ ብዙ ደም እየፈሰሳቸው አለት የምትባለው ቦታ ላይ ተጣሉ ይላል። በርካታ የደቂቀ እስጢፋ አባላት ምንድን ነው ያደረጉት? ምግብ እንዳይሰጧቸው፣ ፍርፋሪ ምግብ ይሰጧቸው ነበር የአካባቢ ሰዎች ይላልና ምግብና ውሃ አቆሙና በዘጠነኛው ነው በአስረኛው ቀን መሞት ጀመሩ ይላል። ይሄ ሲዩሳይድ ካልት ነው። ሰማዕትነት አይደለም፣ የቅድስና ታሪክ አይደለም። የሚገርመኝ እንግዲህ አገሪቱ የዚህን ያህል ጨለማ ከሆነችባቸው፣ አጼ ዘርዓ ያዕቆብ ጨካኝ ከሆነባቸው፣ ወታደሮቹ የሚያሰቃዩ ነፍሰ ገዳዮች ከሆኑባቸው ለምን እነሱ እንዲገሏቸው አይፈቅዱላቸውም? ራሳቸውን ከገደሉ እኮ ዋጋቸውን አጡ። ራሳቸውን ከገደሉ ኃጢአተኞች ሆኑ ማለት እኮ ነው። ምንም ዋጋ አያገኙበትም ለከፈሉት ለዛ መስዋዕትነት። ስለዚህ እንደዚህ አይነት ቡድኖች ነበሩ። ይሄ እንዴት እየተንቆለጳሰ እንግዲህ መጽሐፉ ላይ እንደዚህ ፍጥጥ ብለው የሚሞቱት በዚህ መልክ መሆኑን እነሱ ራሳቸው ደጋግመው ቢያንስ ሶስት አራት ቦታዎች ላይ ይሄንን ነገር ተርከውታል። ራሳቸውን መግደላቸው ሳያንስ ሌሎችን ብሬን ዋሽ አድርገው በዚህ እንደ ኬንያው አይነት ምሳሌ በዛ አይነት መልክ እንዲሞቱ ማድረጋቸው ምን አይነት በብሬን ዋሽንግ ቴክኒክ የተራቀቁ ሰይጣናዊ ቡድኖች መሆናቸውን ነው የሚያሳየው ና ደቂቀ እስጢፋ ወይም የሰይጣን ልጆች ብሎ ቢሰይማቸው አጼ ዘርዓ ያዕቆብ ምንም የሚደንቅ ነገር የለውም። እኔ እንደውም በመጀመሪያው ክፍል ከውካዋ ስላልኳቸው አባ እስጢፋኖስን ከውካዋ ስላልኩት ሰደብሹ ሰደብሹ ብላችሁ ነበር። እስጢፋ የሚለው ስም አለለት አይደለ እንዴ? ሰይጣን ኖስቲሲዝም ነው። በነገራችን ላይ ይሄ ኖስቲሲዝም የሰይጣን አካሄድ ነው። ምንም ሌላ ነገር የለውም እና ምን የሚል አንድ ጽሁፍ አንብቤ ያለው መሰላችሁ? ስለዚህ ጉዳይ በወጡት ዜናዎች ዙሪያ የህክምና ባለሙያዎቹ እነዚህን ሰዎች ለመርዳት ስላልቻሉ እምቢ እያሉ ስለነበረ ማለት ነው እንግዲህ። ምግብና ትሪትመንት የመጀመሪያው ስቴፕ የስነ ልቦና ባለሙያዎችን አመጡና ይሄንም ፓስተር፣ ይሄ አይምሯቸውን ቆልፎ የያዘውን ፓስተር ከሱ ጋር ያስተሳሰራቸውን የስሜት ትስስር ኢሞሽናል ታይ ስፒሪቹዋል ታይ ማለት ነው እንግዲህ፣ ከሱ ጋር ያለውን ነገር ለመስበር ከዛ ገመድ እስራት ለመፍታት ነበረ ሲጥሩ የነበረው። እሱን በአይምሯቸው ውስጥ አንግሰውት እስካሉ ድረስ እነኚህ ሰዎች ራሳቸውን መሆን እንደማይችሉና በራሳቸው ማሰብ እንደማይችሉ ለራሳቸው ነፍስ፣ ለልጆቻቸውም ህይወት እንደማያስቡ ስለገባቸው ማላቀቅ ነበር። በቃ ሳይኮሎጂካል ትሪትመንት ቴራፒ ነበር ሲሰጧቸው የነበረው። ምን እያደረጉ ነበር ሲሰጧቸው የነበረው? ሰውየውን ይህም ፓስተራቸውን የነገራቸውን ነገር ከአይምሯቸው እንዲያወጡ ሰውየው አጭበርባሪ እንደሆነ እንደ ሐሰተኛ እንደ ወንጀለኛ እንዲያዩት ያንን አምነው መቀበል እንደሚገባቸው የእግዚአብሔር መልእክተኛ እንዳልሆነ ሲነግራቸው የኖረው ውሸት እንደሆነ አይናችሁን ክፈቱ ባካችሁ እያሉ ነው እንግዲህ ያንን ለማላቀቅ ነው ሲሞክሩ የነበረው እዚህ የደቂቀ እስጢፋ ታሪክ ላይ ስትመለሱ የሚገርማችሁ አፄ ዘርዓ ያዕቆብ የደቂቀ እስጢፋኖስን ማህበራ አባላት በተደጋጋሚ ምንድን ነበር የሚላቸው ራሳቸው እንደመሰከሩት ባገኛቸው ቦታ ሁሉ የእሱ ወታደሮች ባገኟቸው ቦታ ሁሉ ይነግሯቸው የነበረው የመምህራችሁን ስም አውግዙ፣ መምህራችሁን ስደቡ ነበር የሚሏቸው። ሐሰተኛ መምህር ነው በሉ ነበር የሚሏቸው። የሚገርማችሁ ነገር እንዲህ ራሳቸውን እያስራቡ እንዲሞቱ የሚፈርድባቸውን የሞት ቡድን ተቀላቅለው አልወጣም ብለው ራሳቸውን እየጎዱ አጉል የጣዖት ሰማዕት እየሆኑ በከንቱ እንዳይሞቱ የደቂቀ ስጢፋን ተከታዮች ማዳን ከተፈለገ የነበረው መፍትሄ ይህንን መምህሮቻቸው እና አባ እስጢፋ አእምሯቸውን ካሰሩበት ገመድ ማላቀቅ ብቻ ነበር። ስለዚህ ብታምኑም ባታምኑም እንግዲህ የደቂቀ እስጢፋ ደጋፊዎች ማለት ነው፣ እየሰማችሁኝ ከሆነ ብታምኑም ባታምኑም እዛ ገድላቸው ውስጥ እንደተጻፈው ማለት ነው፣ አጼ ዘርዓ ያዕቆብ እና ወታደሮቹ የመምህራችሁን ስም አውግዙ እያሉ እጅግ በጣም በተደጋጋሚ የወተውቷቸው የነበረው እነሱን ለመርዳት ነበረ። ልክ እንደ ኬንያዎቹ ቴራፒስቶች ከአእምሯቸው የነ አባ ስጢፋን የነ አባ በክረዙንን የሌሎችንም እንደውም እኔ እነዚህ ፊት ለፊት የነበሩ ሰዎች ናቸው ብዬ ነው የማስበው ከጀርባቸው ዳርከስት ፒፕል ከጀርባቸው ነው የነበሩት እነዚህ ፊት ለፊት የነበሩ መሪዎቻቸው ነበሩ ፍሮንት ፐርሰን አንዳንድ ጊዜ በጣም ሞስት ኢቭል ፐርሰን ላይሆን ይችላል እና መሪዎቻቸው ያስቀመጡባቸውን የአእምሮ እስራት ለመበጣጠስ ነበረ አውግዙ የሚሏቸው የመምህሮቻችን ስም አውግዙ የእነርሱን ስም እየጠሩ ካወገዙ በእነርሱ ስም በእነሱ መልክ አይምሯቸው ውስጥ የተቀመጠው የሰይጣን መንፈስ ያፍራል ትቷቸው የመሄድ እድል ይኖረዋል እነሱም ሳይኮሎጂካሊ የማገገም እድል ይኖራቸዋል እና አባ ስጢፋን እንደ ሀሰተኛ ማየት ከጀመሩ ማለት ነው ለዛ ነበር አውግዙ የሚላቸው እንጂ እነሱ መጽሐፋቸው ላይ ሊጽፉ እንዳስመሰሉት ልክ በቃ አጼ ዘርዓ ያዕቆብ አባ እስጢፋና መሰሎቹ ባገኙት የተከታይ ብዛት ቀንቶ እሱ ጠንካሮች ክርስቲያኖች የሆኑ የመነኮሳት ማህበር ስለመሰረተ ማለትም አባ እስጢፋ እነሱ ደግሞ ከሌላው ሕዝብ የተሻሉ ስለሆኑ የሞራል ልዕልና ስለነበራቸው ጻድቃን ስለነበሩ የእነርሱ ባህሪ፣ ካራክተራቸው፣ ኢንቴግሪቲያቸው አጼ ዘርዓ ያዕቆብን አስግቶት የእነሱን መምህራዊ ግዘው ለእሱ እንዲሰግዱ እንደዛ አስመስለው ነው በተደጋጋሚ የጻፉት። እዛ ውስጥ ግን አይደለም። he was trying to help them ለማላቀቅ ከነበረባቸው የአይምሮ እስራት ራሳቸውን በራሳቸው በገዛ እጃቸው እያስራቡ እስከ መሞት የሚያደርስ የስነ ልቦና እስር ቤት ውስጥ ስለነበሩ መሪዎቻችሁን አውግዙ፣ ከዚህ ማህበር ውስጥ ውጡ፣ የመምህራችሁን ስም እየጠራችሁ አውግዙ፣ ሐሰተኛ ነው በሉ፣ መምህራችሁን ስደቡ፣ አለዚያ አትላቀቁም ነው እያላቸው የነበረው እና እንግዲህ እኔ አጼ ዘርዓ ያዕቆብ ነው እጅግ በጣም ጤነኛ አመለካከት ያለው እንጂ እነርሱ ሊሆኑ አይችሉም። እያለቀሱ ወደኛ ይመጣሉ፣ እንድንሞት ፍቀዱልን ይላሉ። እንዲሞቱ እንፈቅድላቸዋለን። በር ዘግተው ራሳቸውን አስርበው እንዲሞቱ እናረጋለን። እኛም ኑሮ ሲሰለቸን እንደዛ አድርገን እህል አቁመን እንሞታለን የሚባል ነገር እንዲህ አይነት እንኳን ቅዱሳን ማንኛውም ማንኛውም ነፍስ ሁላችንም ለመሞት ነው ምንፍጨረጨረ አይደል? ማንኛውም ነፍስ እንደዛ ማድረግ አትፈልግም። አፄ ዘርዓ ያዕቆብም እነሱ ለሚያወሩት አይነት ድራማ ጊዜ አልነበረውም። ይሄ ስገዱልኝ አትስገዱልኝ አይነት ጨዋታ ጊዜም አልነበረውም። ስለዚህ ዜጎቹን ለማዳን ለመከታተል ነው እየሞከረ የነበረው እንጂ ስለ ራሱ ክብር ብሎ በዚህ ደረጃ አሳቆ ስዊሳይድ እስኪፈጽሙ ድረስ ለማማረር እየተከታተለ የሚያበቃ ትርፍ ጊዜ የነበረው ንጉስ አይደለም። 35 ዓመት የነገሰ ንጉስም አይመስልም። የሰራውን ስራ ብዛት ስትመለከቱ የገነባቸው አብያተ ክርስቲያናት ብዛት ያውም እንደው እየዞረ የመሰረት ድንጋይ ማስቀመጥና ሲያልቅ መጥቶ ደግሞ ሪቫን መቁረጥ አይደለም። ያጼ ዘርዓ ያዕቆብ ቤተክርስቲያን ሲሰራ የነበረበት መንገድ ሱባኤ እየያዘ ነው። በዛ ቦታ ላይ እሱ ራሱ ከመቤታችን ጋር፣ ከጌታችን ጋር፣ ከቅዱሳን መላእክት ጋር እየተነጋገረ ሱባኤ ይዞ እሱ ራሱ እዛ ቦታ ላይ በጸሎት ቆይቶ ራእይ አይቶበት ቃል ኪዳን ተቀብሎበት ስጋው ደግሞ ተቀብሎበት ነው እንጂ ግንበኞቹ ሰርተው ሲጨርሱ እሱ ሄዶ እንትን እያለ እየመረቀ ምናምን አይደለም። በዚያ መልክ በኢትዮጵያ ዙሪያ ብዙ አብያተ ክርስቲያናትን አስተክሏል። ግማሾቹን ግራኝ መሐመድ አቃጥሏቸዋል። ነገር ግን ብዙዎቻችን የምናውቀው ጻድቃኔ ማርያምን ብቻ ነው አጼ ዘርዓ ያዕቆብ ጋር አያይዘን ወይም ደግሞ ግሸን ማርያምን ብቻ ነው የምናስበው። እሱ ግን ብዙ የጠፉ አሁን የሌሉ አብያተ ክርስቲያናትንም ጭምር ተክሏልና ያንን ሁሉ የሚሰራ ንጉስ እንዲህ አይነት የአይጥና ድመት ጨዋታ ከደቂቀ እስጢፋኖስ ጋር አይጫወትም። የዜጎቹ ጉዳይ ሆኖበት፣ የራሱ ህዝብ ጉዳይ ሆኖበት ኢንተርቪን አድርጎ እነሱን አጉል ብሬንዋሽ ካደረጓቸው ከልት ሊደርስ ለማላቀቅ ካልሆነ በስተቀር የመምህራችን ስም አውግዙ እያለ እየተከታተለ የሚወተውትበት ሌላ ምክንያትና ትርፍ ጊዜ የለውም ነበረ ማለት ነው።